እህታችን በርማል ቅዱስ ጊዮርጊስ በማህበራችን በኤልሻዴ በጎ አድራጎትና መንፈሳዊ የጉዞ ማህበር በኩል ሄዳ ሰማዕቱ ቅዱስ ጊዮርጊስ ያደረገላትን ድንቅ ምስክርነት ሰምተን እንመለስ። የካቲት 29 ይመስለኛል። አሁንም ፎቶውን ሁሉንም ነገር እ ገባው መልስ አናገራቸው። ዳዊት ነበረ አናገረኝ። ችግር ነገርኩት፣ አለቀስኩኝ። በቃ ከበሽታ አንፃር በጣም አልቀሽ ስነግረው በቃ ሀያ ዘጠነኛ አርገሽ መዝግበያት በልዩ ኬዛል ችግሬን ስነግረው፣ ምግብም አልበላም። የሀሞት ጠጠር ተብያ አለው። አስም አስም አላልኩትም። የሀሞት ጠጠር ተብያ አለው እና በአስቸኳይ ራሱ ነው ሆና ደሞ ያሉ እና ቦታው ራሱ ሀሞት ሞልቶ ትቦይን ዘግቶታል። የሀሞት ቢሆን ቀላል ነው፣ ትቦይ ላይ ደግሞ ዘግቶታል እና ይሄኛው ፊት ለፊትም ማየው ጥቁር ሽንትናምሻ ነው። እውነት አሁን አላለቅስም አልቅሼም፣ ጨርሻለሁ። ብቻዬን ሰውም አይጠይቀኝም ነበር። ከባድ ነው። ከቤተሰብና ከአከራዎቼ እና ከህጻናት ልጆች በቀር ብዙ ሰው አልጠይቅም። ሰባት ወር ነው የተኛሁት አልጋ ላይ። እና ያንን ችግር ስላልፍ እንቅል ብሎ አለቀስኩኝ። እንባ ሳለቅስ በቃ በልዩ ኬዝ መዝግቢያት አለኝ። ተመዝግቤ በቃ ህጻን ልጅ እንዴት ነው ልሰጠው ብለህ ይከለክለኝ ይሆን ብሎ እንትን የሚል የለም። እንደዛ ነው። እንኩት መግለጽ አሁን አልችልም። በዛ በወቅቱ ግን ያየ ሰው ጤነኛ ናት ምን ሆነ? እስቃለው እደነግጣለሁ ስወጣ ማነው መዝግቦ ስወጣ እንደውም ጸበል ካለ ስጤም ጀሪካን ይዤ ነበር። እዚህ ነበር ሲሄድ ከዛ አሁን ማል ቲጃረ እንዴ ጸበል ምን ያስፈልግሽ አለ ነኝ እውነትም ሊሄድ ነው እንዴ ይሄ በጣም ደስ አለኝና በቃ ስወጣ ደስታውም ሐዘኑም ተደበላለቀብኝ። እውነት ነው። በህልሜ ነው። ተሳስቼ ነው። በቃ ደረጃውን በቃ እየተንገዳገድኩን የወረድኩት እና ሄድኩኝ ቤት። እንደ ቡልሻ ለን ስለተባልኩኝ በቃ ትንሽ ቆይቼ ተመልሽ የመጣው ልቤ። አሁን አሁን ራሱ ሳወራ ልቤ ይመታል። ስለ በርሜሉ ካወራው ልቤ በጣም ነው የምትመታው። በጣም መምታት ጀመረ። በቃ ግን እንቅልፍ ነው የሚለቀብኝ። በቃ እንቅልፍ ጭንቀት በጣም ነው ያው ፍት ድፍት ብየ ተኛ። እንዲህ ወስደኛል እንቅልፍ በቃ ዝም ብለሽ በተቀመጥሽ በቃ መሬቱ ላይ መሬቱ በጣም ደስ ይላል። ዝም ብሎ ያ ለምንጣፍ መታሻው ላይ መተኛት ነው። ወረፋዬን እየጠበቅኩ ማለት ነው። ታን ቀልፍ ነቀቀብኝ። ያው ደረሰ ሰዓቱ። ፈሽ ሚልስ ድምጽ ከጸበሉ ከርቀት እንደሚመጣ በጣም ይታወቀኛል። ለእኔ ግልጽ ነው። በጣም ርቀት በሀሳቢ በቃ እንትን ብዬዋለሁ። ከርቀት ነው የሚመጣው እያለ በቃ መንኮራኩር የምገልጽበት ምንም የለኝም። ግን በቃ በራሴ በቻልኳት አቅም በጣም እንትን ይላል ድምፁ ያስፈራል። በቃ ሲደርስ ልክ ጸሆን ሲደርስ ቅዱስ ቅዱስ ሲሉ በቃ ስንቱ አንድ አባታችን ነው ብዬ እመቤት ይላለው ገብርኤል ያለው ቅዱስ ጊዮርጊስ ያለው አባቴ የምወደው ቅዱስ ራይ ጽዋይ ማህበር ነው ኡራኤል መላክ ላለው በቃ እማልጠራት አቦቴ እና ድብልቅልቅ አለ። መጨረሻ ላይ ከቄጣችን መቀመጫችን ውርድ ሲል ለኔ በ- እሳት ነው፣ እንደ እሳት አቃጠለኝ። እንደ እንደዚህ ይለበልባል እንደ ያቃጥላል አድርጎ በጣም አቃጠለኝ። እንግዲህ ምስጢር ይኖራል እዛ ቦታ ላይ አላውቅም። እግዚአብሔር የሚያውቀው እኔ አላውቀውም። ተደርጎልኛል ግን፣ ሚስጥር አለ እዛ ቦታ። አንድ ቀን ብቻ ነው ያቃጠለኝ፣ በሌላ ቀን አላቃጠለኝ። እንደ እሳት ለበለበኝ። የመጀመሪያው ጊዜ እንደዚህ ነው እንደሚያቃጥለው። ዬ አዛ ጸበሉ መምጣት ጀመረ። የሆነ ሽታ መሽተት ጀመረኝ። ልክ ከዚህ ሸተ የሳብኩት ራሱ ነው የሚያስበው። እነዚህ የሳብኩት ከዛ የለውም በቃ ዛ ተሰወርኩኝ። ከዛ በኋላ እነቤቴ ቅድስት ድንግል ማርያም ለእኔ አትገባኝም ልጇ ስለሆንኩ ለምን ለን አልተገለጸልኝም እንዳል ተስፋ እንዳል ቆርጥ ሁሌ ጨለማ እንዳታይ ብላ ነው ያን ያሳየችኝ። የሆነ ፀሐይ ልትወጣ ስትል ድምቅ ያለ ቀይ የለም ድምቅ በጣም ድምቅ ያለ የሆነ በምስራቅ በኩል ድምቅ ያለ የለም ልክ እነዛ ድምቅ ብሎ ግን ሙሉ ታይታኝ አይደለም ድብዝዝ ያለ ነው። እና የሸዋ ክሊል አድርጎ ልጇ ከጎኗ ልክ ስዕል አድኖ እንደዚህ ነው የሚመስለኝ። ያው ብዥታው ነው ሙሉ እንዲታይቶኝ አይቶኝ አይደለም። ይሄም ለእኔ ተስፋ ነው። እና እሱን አይቼ እጸልያለሁ፣ እሱን የታየኝ እጸልያለሁ፣ እጸልያለሁ፣ እጸልያለሁ። ጸሎት አረጋለሁ፣ ጸሎት አረጋለሁ። ግን ያ ጸሎቴ ከስዕል አድኖ ነው በታች ነው። ብጸልይ ብጸልይ፣ ብለምን ብለምን፣ ያ ጸሎት እነሱ ጋር አይደርስም። እንደዚህ ገለባ ሆነብኝ። ብጸልይ ብጸልይ አልደርሳለኝ ወደ እነሱ ጋር ሰማት አቅም ግን አስሩ ሊትር አስር ሊትር ነበር። ሄድኩ አስጠጣኝ አልኩ። አስሩ ሊትር ጠጣ። ስጠጣው ግን ምንም የምገልጽበት አረንጓዴ ጌሾ፣ ይሄ ይሄ አሁን ያንሳል። እንደ የመጀመሪያው ቀን ጥቁር ነው ጥቁር ጌሾ መስሎ ጥቁር ነገር እንደጌሾ ጌሾ በጣም ወፍሮ ጠቆር አይደለም፣ ልክ እንደዛ ነው የወጣው። አየሁት በጣም ደነገጥኩኝ። በቃ በሁለተኛው ቀን ደግሞ ደማቅ ቅጠል በቃ ቅጠል ነው የሚመስለው። እኔ ምን አልኩት፣ በዚህ ማ አላስታወስኩት። ሰማዕቱ ስራዬን አውቀዋለሁ፣ የሚያስፈራም ነገር ሲሆንም እንዳታሳየኝ ያልኩት ስራዬን ስለ እውነት ነው፣ ስራዬን ስለማውቀው እንዳታሳየኝ ስለ ሁሌ ሞጣሁልኝ፣ ሁሉንም ነገር ሰውሮኛል። ሁሉንም ቀን ግን ንቀት ስል ንቀት ነው በቃ። እዚህ ቦታ ላይ ድህነት ፈልገው የመጡትን ሁሉን እምራለሁ። ሊያሾፉ የመጡትን እኔም አሾፍባቸዋለሁ። ሊያሾፉ የመጡትን እኔም አሾፍባቸዋለሁ። ቤቴን ግን አጸዳለሁ። ለትንሽ ጊዜ ቤቴን እዘጋለሁ አለኝ። የዛ ሰዓት በቃ ቤቴ አስገቢም ተብዬ የተከለከልኩ ይመስል ወዳኩ። እኔ ደጀን ረግጫ ያለሁ ቤትህንም አይቻለሁ። መዳን የሚፈልጉ ብዙ አሉ። ደጅ መምጣት የሚፈልጉ ብዙ አሉ። እዛው ይቅሩ እነሱ ፈረድክባቸው እያልኩኝ ከተወሰነ ጊዜ በኋላ ቤቴን መክፈት ያቀር መጀመሪያ ግን አጸዳለሁ። የእንትኑን የአተቱን አስታውሺ፣ የእሳቱን አስታውሺ አለኝ። ያኔም እንዲህ ተጨማልቀውብኝ ነበር። አሁንም ደግሜ ለሶስተኛ ጊዜ ቤቴን አጸዳለሁ። እናንተስ ከኛ ጋር ለመጓዝ ምርጫችሁ ከሆነ በኤልሻ ደበ ጓድራጎትና መንፈሳዊ የጉዞ ማህበር ጋር መሳተፍ ትችላላችሁ። ኤልዳ ሚዲያ በርታ ከጎንህን ብላችሁ ደግሞ ሚዲያውን ማገዝ የምትፈልጉ ከስር የኢትዮጵያ ንግድ ባንክ አካውንታለ ሚዲያውን በዚህ በኩል መደገፍ ትችላላችሁ። አብራችሁ ስለ ቆያችሁ ከእኔ ጋር ስለሆናችሁ ከልብ አመሰግናለሁ። ከቀሪ የኤልዳ ዝግጅት ጋር አብራችሁ እንድትቆዩ ከወዲሁ እየጋበዝኩ እስከዛ መልካም ቆይ